ዛሬ በዚህ ቪዲዮ ላይ አዲስ የተጨመረው እና ከመስከረም 2018 ዓ ምት ጀምሮ አፕላይ የሚደረገውን ወይም ደግሞ ለሰራተኞች መከፈል የሚጀምረውን የመንግስት ሰራተኞችን ደሞዝ ሰንጠረጅ እንመለከታለን። በዚሁ ሰንጠረጅ ላይ ነባሩን ደሞዝ ከአዲሱ ደሞዝ እያነጻጸርን ልዩነቱን እንመለከታለን። የስራ ግብር እንዴት ካልኩሌት እንደሚደረግ ይህን እናያለን። የሰራተኛው ጡረታ እንዴት ካልኩሌት እንደሚደረግ እና ፋይናሊ የተጣራ ደሞዝ የተጣራ መንግስት ሰራተኞች እጃቸው ላይ የሚደርሰውን ደሞዝ ካልኩሌት እናደርጋለን ማለት ነው። እጅግ በጣም ቀላል በሆነ መንገድ አሳያቸዋለሁኝ። ለቻናሉ አዲስ የሆናችሁ እንዳይነት ጠቃሚ ትምህርቶችን ለማግኘት ቻናላችን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን እንግዲህ እዚህ ላይ እንደምትመለከቱት መጀመሪያ ኮለመን ላይ የሰራተኞቹ ደረጃ ነው ያለው። ሁለተኛ ላይ ነባሩ ደሞዝ አስቀምጫለሁኝ። ሶስተኛ ኮለመን ላይ ደግሞ አዲሱ ደሞዝ አለ። እንግዲህ በደረጃ አንድ ላይ የሚገኝ ሰራተኛ ነባር ደሞዙ 4760 ብር ነበረ። አዲሱ ደሞዝ ደግሞ 6000 ብር ሆኗል ማለት ነው። ለድግሪ ተመራቂ ደረጃ ስምንት ላይ የሚገኝ ሰራተኛ ማለትም በድግሪ ስራ የሚቀጠር ሰራተኛ ማለት ነው። ነባር ደሞዙ 6940 ብር ነበረ። አዲሱ እና የተጨምሮ ደሞዝ 11500 ብር ሆኗል ማለት ነው። ደረጃ 22 ላይ የሚገኝ ማለትም ከፍ ተኛ ደሞዝ ተከፋይ ነባር ደሞዙ 21491 ብር ነበረ። አሁነት ጨምሮ አዲሱ ደሞዝ 39000 ብር ሆኗል ማለት ነው። ስለዚህ በየደረጃው እዚ ላይ የምትመለከቱት ዲፍረንሱን ማየት ችላላችሁ ማለት ነው። በየደረጃችሁ እዚ ጋር ክሮስ ቼክ እያደረጋችሁ ማየት ችላላላችሁ እያናዱ ማለት ነው። እዚ ጋር ደረጃውን ስላስቀመጥኩኝ ማለት ነው። በመቀጠል ደግሞ የጭማሪውን ልዩነት እንመለከታለን። ምን ያህል ጭማሪ እንደተደረገ ለማወቅ እኩል ይሆናል ብለን 6000 ብር ሲቀነስ 4760 ብር። ስለዚህ በደረጃ አንድ ላይ የሚገኝ ሰራተኛ 1240 ብር ጭማሪ ተደርጎለታል ማለት ነው። ቀሪዎቹን እዚህ ጋር ይዘን ደብል ክሊክ ማድረግ ነው ራሱ ይሰራልናል። ስለዚህ ደረጃ ሁለት ላይ የሚገኝ ሰራተኛ 1284 ብር ጭማሪ ተደርጓል። እንዲህ እያለ ሄዷል ማለት ነው። ደረጃ ስምንት ማለትም በዲግሪ ተቀጣሪ የሆነ ሰራተኛ 4560 ብር ጭማሪ ተደርጎለታል ማለት ነው። ከፍተኛ ደሞዝ ተከፋይ ደግሞ 17509 ብር ጭማሪ ተደርጎለታል ማለት ነው። ስለዚህ ጭማሪውን ልዩነት በመጠን እዚህ ላይ ማየት እንችላለን ማለት ነው። የራሳችሁን ደረጃችሁን እዚህ ጋር የያችሁ ክሮስ ቼክ ማድረግ ትችላላችሁ ማለት ነው። አሁን በዋናነት የማሳያችሁ የስራ ግብር እንዴት ካልኩሌት እንደሚደረግ ከዚህ ላይ እናያለን ማለት ነው። እንግዲህ ባለፈው የጸደቀውን የመንግስት ሰራተኞችን የግብር ማስከፊያ ምጣኔ ሰንጠረች በመጠቀም ነው ካልኩሌት የምናደርገው፣ እያንዳንዱን እያየን ክሮስ ቼክ እያደረግን መስራት እንችላለን። ለምሳሌ የመጀመሪያ ደረጃ ላይ የሚገኝ ሰራተኛ አዲሱ ደግሞ ስድስት ሺ ብር ነው። ስለዚህ ይሄን ቴብሉ ላይ ሄደን እንመለከታለን። ስድስት ሺ ብር የሚገኘው በአራት ሺ አንድ ብር እስከ ሰባት ሺህ በሚለው ሬንጅ ውስጥ ነው። ስለዚህ የግብር ማስከፊያ ምጣኔው ሀያ ፐርሰንት ይሆናል። ዲዳክሽን ወይም ደግሞ ተቀናሹ አምስት መቶ ብር ይሆናል ማለት ነው። በየግል እንዲያደረግን መስራት እንችላለን። ግን ኢፍ ፈንክሽንን በመጠቀም አንድ ላይ እንዴት እንደሚሰራ ነው ማሳያቸው ማለት ነው። ጀነራሊዝድ በሆነ መንገድ ማለት ነው። እኩል ይሆናል ብለን ኢፍ ብለን እንጽፋለን። ብራኬትን ከፍትና አዲሱ ደሞዝ ሄደን ክሊክ እናደርጋለን። ከዛ በኋላ ሌዛን ኦሪኳልቱ ከሰንጠረጁ የሀይስቱ ነው የምንወስደው ማለት ነው። ሌዛን ኦሪኳልቱ ከዜሮ እስከ ሁለት ሺህ በሚል ሬንጅ ሁለት ሺህን እንወስዳለን። ከሁለት ሺህ በታች ከሆነ ታክስ ፍሪ ነው፣ ታክስ አይክፍልም። በአዲሱ ግብር ማለት ነው። ኮመ እናደርጋለን አሁንም ይፍ ብለን ብራኬት ከፍተን እቺ ሲቱ ምላት የኔ ዳታ ሲኮለም እና ሁለተኛ ሮው ላይ ስለሚገኝ ነው ማለት ነው። አዲሱ ደመወዝ የመጀመሪያው ሰራተኛ ማለትም ደረጃ አንድ ላይ የሚገኝ ሰራተኛ ማለት ነው። እሱ ሌዛ ነው ሪኳልቱ ሁለተኛ ሮው ላይ የሚገኘው ከሁለት ሺህ አንድ ብር እስከ አራት ሺህ በሚለው ሬንጅ ነው። ስለዚህ ሀይሱ አራት ሺህ ነው። አራት ሺህ ነው እንወስዳለሁኝ ኮማ አደርግና ከ2001 ብር እስከ 4000 ብር የሚከፈለው ሰራተኛ የግብር ማስከፊያ ምጣኔ 15 ፐርሰንት ነው። ዲዳክሽኑ 300 ነው። እንግዲህ ሰንጠረጁ ላይ እንደምትመለከቱት ማለት ነው። ስለዚህ ደሞዙ ሲባዛ 15 ፐርሰንት የግብር ማስከፊያ ምጣኔው ሲቀነስ ዲዳክሽኑ 300 ብር ይሆናል ማለት ነው። ኮማ እያረግን በዚህ መልኩ እንሄዳለን ማለት ነው። ሲቱ ሌዛን ሪኳልቱ የግብር ማስከፊያ ምጣኔውን እንመለከታለን። ይህም ሬንጁ ከ አራት ሺህ አንድ ብር እስከ ሰባት ሺህ በሚለው ሬንጅ የሚገኘው ሰራተኛ ማለት ነው። ስለዚህ 23 ነው። ሰባት ሺህ ነው ወስዳለሁኝ። ኮማ አድርጌ፣ ደሞዙ ደሞዙ ሲባዛ የግብር ማስከፊያ ምጣኔው ስንት ነው? 20 ፐርሰንት ነው በዚህ ሬንጅ ላይ ሲቀነስ ዲዳክሽን ወይ ደግሞ ተቀናሹ አምስት መቶ ብር ይሆናል ማለት ነው። ኮማ አደርጋለሁኝ። ኢፍ ብራኬት ከፍትና አሁንም ደሞዙ ሌዛ ነው ሪኳልቱ ቀጣዩ ሬንጅ ከሰባት ሺህ አንድ ብር እስከ አስር ሺህ የሚለው ሬንጅ ነው። ስለዚህ በዚህ ሬንጅ ውስጥ የሚከፈለው ሰራተኛ የግብር ማስከፊያ ምጣኔው 25 ፐርሰንት ነው። ዲዳክሽኑ ደግሞ 850 ብር ይሆናል ማለት ነው። ስለዚህ ከሀይሱ አስር ሺ ነው፣ አስር ሺ እንወስዳለሁኝ ማለት ነው። ኮማ አድርጌ ሴቱ ሲባዛ የግብር ማስከፊያ ምጣኔው 25 ፐርሰንት ሲቀነስ ዲዳክሽኑ ደግሞ በዚህ ሬንጅ ላይ ስንት ነው? 850 ብር ይሆናል ማለት ነው። ኮማ አረጋለውኝ። ኢፍ በጣም ቀላል ነው ፎርሙላው ቀጣዩ ሬንጅ ስንት ነው? ሲቱ ዛ ነው ልካቱ ከ10 ሺህ አንድ ብር እስከ 14 ሺህ የሚለው ሬንጅ ነው። ስለዚህ ሀያስ ስንት ነው? 14 ሺህ እንወስዳለሁኝ። ከ14 ሺህ ብር በታች ከሆነ ኮማ አደርጋለሁኝ። የደሞዙ ሲባዛ የግብር ማስከፈያ ምጣኔው በዚህ ሬንጅ 30 ፐርሰንት ነው። 30 ፐርሰንት ሲቀነስ ዲዳክሽኑ በዚህ ሬንጅ ላይ ስንት ነው? 1350 ብር ነው ማለት ነው። ኦኬ የመጨረሻው ደግሞ ኢፍ ላለሁኝ ብራኬት ከፍትና ሲቱ ግሬተር ዛን ላለውኝ እዚ ጋር ማለት ነው። ከ14ሺ ብር በላይ ከሆነ 14ሺ ብር ከዛ በኋላ ኮማ አደርግና ደሞዙ ሲባዛ የግብር ማስከፊያ መጣና በዝሬኝ 35 ፐርሰንት ነው። 35 ፐርሰንት ሲቀነስ ዲዳክሽኑ ስንት ነው? ሀምሳ ብር ይሆና አለቀ ማለት ነው። ከዛ በኋላ ብራኬቶችን እንዘጋቸዋለን ማለት ነው፣ ሁሉን ሁሉንም የከፈትናቸውን ከዛ ኢንተር ማለት ነው አለቀ። ስለዚህ በደረጃ አንድ ላይ የሚገኘው ሰራተኛ ከአዲሱ ደሞዝ የሚቆረጠው የስራ ግብር ስንት ነው? ሰባት መቶ ብር ነው ማለት ነው። ቀሪዎቹን እዚህ ጋር ደብል ክሊክ እናደርጋለን ይኸው በምትመለከቱት መልኩ ይሆናል። ደረጃ ሁለት ላይ የሚገኝ ሰራተኛ ሰባት መቶ አርባ ሁለት ብር የስራ ግብሩ ይሆናል። ደረጃ ስምንት ላይ የሚገኝ ማለትም በዲግሪ ተቀጣሪ የሆነ ሰው አዲሱ የስራ ግብር ከአዲሱ ደሞዝ ሁለት ሺ አንድ መቶ ብር ይሆናል ማለት ነው። ከፍተኛ ደሞዝ ተከፋይ ደግሞ አስራ አንድ ሺ ስድስት መቶ ብር ግብሩ ይሆናል ማለት ነው። ስለዚህ በዚህ መልኩ የስራ ግብሩን ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ በየደረጃችሁ እዚህ ጋር ክሮስ ቼክ እያደረጋችሁ የራሳችሁን የስራ ግብር ማየት ትችላላችሁ ማለት ነው። ኦኬ። በመቀጠል ደግሞ የሰራተኛውን ጡረታ ካልኩሌት እናደርጋለን ይህም ሰባት ፐርሰንት